ግልጹን እናውራና መጨረሻ ጊዜ ለእጃችሁ ትክክለኛ እንክብካቤ ያደረጋችሁት መቼ ነው? በቀን ውስጥ አለ የተባለውን ስራ የምንሰራው በእጃችን ሆኖ ሳለ የምናደርገው እንክብካቤ ግን ከሌላው የሰውነታችን ክፍል በጣም ያነሰ ነው። በዛሬ ቪዲዮም እንዴት በትክክለኛው መንገድ ለእጃችሁ እንክብካቤ አድርጋችሁ ለስላሳና ያማረ እጅ እንዲኖራችሁ ማድረግ እንደምትችሉ ነግራችኋለሁ። አንደኛ፣ ቶሎ ቶሎ ማለስለሻ መቀባት በጣም ግልጽ የሆነ ነገር ሊመስል ይችላል ግን ደግሞ በጣም የምንዘነጋው እና ለቆዳችን ለስላሴ ትልቅ አስተዋጽኦ ያለው ነገር ነው። በየሰዓቱና በየደቂቃው እጃችን ማለስለሻ መቀባት አለብን፣ በተለይ ደግሞ ውሃና ሳሙና ከነካም በኋላ። ውሃና ሳሙና የቆዳችን ወዝና ቅባት አስወግደው ደረቅ ያደርጉብናል። የእጃችን ቆዳ ደግሞ የራሱ የሆነ ቅባት ስለማያመነጭ ግዴታ እኛ ቶሎ ቶሎ መቀባት አለብን። የምንቀባው ማለስለሻም ወደ ውስጥ እንዲዘልቅና በደንብ ቆዳችን እንዲያለሰልስልን እጃችን ትንሽ እርጥበት እያለው ብንቀባው ይመከራል። ተቀብተንም በደንብ ማሳጅ ማድረግ እንዲሁም እጃችን በጣም ደረቅና ሸካራ ከሆነ ላስቲክ አድርገን ማደር ይኖርብናል። ሁለተኛ፣ ጓንት መጠቀም። የተለያዩ አይነት እጃችንን የሚያደርቁና የሚያሻክሩ ነገሮችን በተደጋጋሚ ግዴታ ወይም ስራ ሆኖብን ልንነካን እንችላለን። ለምሳሌ ቆዳን የሚያደርቁ ሳሙናዎች፣ በረኪና፣ ከሰል፣ አፈርና የመሳሰሉትን ነገሮች እነዚህ ነገሮች በጣም እጃችንን የሚያደርቁና የሚያበላሹ ነገሮች በመሆናቸው ቢቻል በተደጋጋሚ አለመንካት፣ ካልቻልን ደግሞ ሁልጊዜ ጓንት አድርገን መስራት አለብን። በእጃችን ከነካነው በኋላም ወዲያውኑ ታጥበን ማለስለሻ መቀባትና እጃችንን ማሳጅ ማድረግም ይኖርብናል። ሶስተኛ ኤክስፎሌት ማድረግ፣ እንደማንኛውም የሰውነታችን ቆዳ እጃችንንም ኤክስፎሌት ማድረግ አለብን። ኤክስፖሌት ማድረግ የሞተ ቆዳችንን አንስተን ቆዳችን ለስላሳ እንዲሆን ያደርጋል። የምንቀባው ማለስለሻ በቀላሉ ወደ ቆዳችን ውስጥ እንዲገባም ያደርጋል። እንዲሁም ተመሳሳይ የሆነ ቀለም ይሰጠናል። ኤክስፖሌት ለማድረግም የኬሚካል ኤክስፖሌተር መጠቀም ወይም ደግሞ የተለያዩ አይነት ስክራቦችን ገዝተን ወይም በቤት ውስጥ አዘጋጅተን መጠቀም እንችላለን። ማስተዋል ያለብን ነገር ግን ኤክስፖሌት አድርገን ስንጨርስ በደንብ አድርገን ወፍራም ማለስለሻ መቀባት አለብን፣ ምክንያቱም ቆዳችን በጣም ይደርቃል። አራተኛ የማታ እንክብካቤ አለመርሳት። መላው ሰውነታችን ማታ በምንተኛበት ጊዜ ራሱን በራሱ ይጠግናል። ስለዚህ ማታ ከመተኛታችን በፊት እጃችንን በደንብ እንክብካቤ ካደረግንለት ለሊቱ ሙሉ ራሱን ሲጠግን ለማገዝ ይረዳዋል። በተለይም ወፍራም የሆኑ በውስጣቸው ዩሪያና ላክቲክ አሲድ ያላቸውን ክሬሞች ወይም ሎሽኖች መቀባት የበለጠ ቆዳችን ለማለስለስ ይረዳል። አምስተኛ ሰንስክሪን መቀባት ፀሐይ ፊታችንን እንደሚያጠቁረውና እንደሚያበላሸው ሁሉ የእጃችንም ቆዳ ላይ ተመሳሳይ ጉዳት ያደርሳል። በተለይም በየቀኑ ለፀሐይ የምንጋለጥ ከሆነ የእርጅና ምልክቶችና የቆዳ መሸብሸብንም ስለሚያመጣ ከ30 ኤስፒኤፍ በላይ ያለውን ሰንስክሪን ፀሐይ የሚነካን ቦታ ሁሉ መቀባት አለብን። ስድስተኛ በቦርሳችን ትንሽ የማለስለሻ እቃ መያዝ። እጃችን በጣም ደረቅ ከሆነ አንዴ ብቻ ማለስለሻ ተቀብተን ላይበቃን ይችላል በየሰዓቱ ደጋግመን መቀባት ካለብን ደግሞ በቦርሳችን ትንሽ የማለስለሻ ቃ መያዝ አለብን። ይህም መቀባት ባለብን ሰዓት ቶሎ እንድንቀባና ቆዳችን እንዳይደርቅ ይረዳል።